በስማ ወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ አምስት ቀን ታስበው ከሚውሉ ቅዱሳን መካከል ቅዱስ ያዕቆብ ምስራቃዊ በምስራቅ ካሉ ገዳማት ውስጥ በአንዱ ገዳም በታላቅ ተጋድሎ በኖረበት ዘመን በሀገሪቱ ላይ ከሀዲ ንጉሥ ነገሰ። እርሱም የአርዮስን ትምህርት የሚከተል ነው። ንጉሥም አብያተ ክርስቲያናትን አዘግተው የጣዖት ቤቶችን እንዲከፍቱ አርዮሳን ጭፍሮችን አዘዛቸው። የንጉሱ ትእዛዝ በሀገሩ ሁሉ በተሰማ ጊዜ አባ ያዕቆብ ይህን ሲሰማ ሰማዕት ይሆን ዘንድ ወደደ። ንጉሱ መኖሪያ ወደ ቁስጥንጥንያ ሄደ። ንጉሱም ጠላቶች ይወጋ ዘንድ እንደመጣ በመንገድ ላይ አገኘው። አባ ያዕቆብ ንጉሥ ሆይ፣ በጠላቶች ላይ እግዚአብሔር ይርዳ ይረዳህ ዘንድ ምእመናን እንዲጸልይልህ አብያተ ክርስቲያናቸውን ክፈትላቸው። ይህን ካላደረግ ግን እግዚአብሔር ይጥልሃል፣ ከጠላቶችህ ሸሽተ በእሳት ቃጠሎ ትሞት አለህ ብሎ ትንቢት ነገሩት። ንጉሱም በዚህ ንግግራቸው ተናዶ እስኪመለስ ድረስ እንዲጠብቋቸው ለጭፍሮቹ አሳልፎ ሰጣቸው። አባ ያዕቆብም አንተ በደህና ከተመለስክ በእኔ አንደበት እግዚአብሔር አልተናገረም ማለት ነው አሉት። በዚህም ጊዜ ይዘው በኃይል ደብድበው አሰሯቸው። ንጉሱም ጦርነቱ ገብቶ ሲዋጋ እግዚአብሔር ለጠላቶቹ አሳልፎ ሰጠውና ጠላቶቹ ሊይዙት ሲከተሉ ሸሽቻ መልጣለሁ ሲል ከአንዲት አጸድ ውስጥ ገባ። ጠላቶችም ደርሰውበት በእሳት አቃጠሉት። የተረፉትና ያመለጡ ጭፍሮቹ ወደ ቁስጥንጥንያ ተመልሰው የሆነውን ሁሉ ተናገሩ። የአባ ያዕቆብን በፈጸሙ ያየ ሁሉ አባቶች አባቶች አባታችንን አከበራቸው። ከዚህ በኋላ በአባ ያዕቆብ አማካኝነት ብዙ አርዮሳያን ወደ ቀናች ሃይማኖት ተመለሱ። አባታችንን በዓታቸው ተመልሰው የህይወትና የሰማዕትነትን አክሊል ከተቀበሉበት ጊዜ ድረስ እንደ ቀድሞ በታላቅ ተጋድሎ ኖሩ። የአባታችን ረድኤት በረከት በሁላችን ላይ ጽህፍ ድርብ ሆኖ ይደር ዳግመኛም በዚህ ለሰማዕቱ ቅዱስ ቢፋ ሞን ይታሰባል ይህ ቅዱስ ቢፋ ሞን ሰኔ ሰኒ አራት ቀን ሰማዕት የሆነው የሆነና ታሪኩን ቀደም ብለ ያየነው የቅዱስ ዮሐንስ ዛራቅ ላይ እናቱ የወንድሟ ልጅ ነው ሰማዕቱ ቅዱስ ያን ስም ታስሮ ሳለ ቅዱስ ቢፋ ሞን ያገለግለው ነበር ቅዱስ ዮሐንስ ሰማዕትነቱ ፈጽሞ አንገቱን ከተሰየፈ በኋላ ቅዱስ ቢፋ ሞን ስጋውን ገንዞ በኑ ላይ ወድቆ ለምን ብቻዬን ተውከኝ እያለ ሲያለቅስ ሲያለቀስ ከቅዱስ ዮሐንስ ስጋ እንዲህ የሚል ቃል መጣ ወዳጄ ቢፋ ሞን ሆይ ከኔ ጋር መኖርን ከፈለቅ፣ ፈጥነው ወደ መኮንኑ ሄደ ክብር ይግባውና በአምላካችን በመላታችን በኢየሱስ ክርስቶስ ስም ታመን፣ ነገ ወደ እኔ ትመጣለህ አለው። ቅዱስ ቢፋሞንን ሙኑን ከወዳጁ በደን ይህን ቃል ከሰማ በኋላ የቅዱስ ዮሐንስን ስጋ ቀብሮ ወደ መኮንኑ ሄደና የረከሱ ጣዖታትን እየረገመ ጌታችን ክብር መሰከረ። መኮንኑም ይዞ ብዙ ጽኑ የሆነ ስቃይና አደረሰበት። በመጨረሻም ራሱን በሰይፍ የቆረጠውና ቅዱስ ቢፋሞን ሰማዕትነቱን ፈጽሞ የክብር አክሊልን ተቀበለ። የቅዱሱ ቢፋሞን ረዴቱ በረከቱ በሁላችን ላይ ጽፍ ደረብ ሆኖ ይደር። በዚህ ለሰማያቱ አባብ ሰው ይታሰባል። የዚህ ቅዱስ አባቶቹ ክብር ይግባውና ክርስቶስን የሚያመልኩና ትእዛዙን የሚጠብቁ ክርስቲያኖች ነበሩ። የአባቱም ስም ተአውግስጦስ ሲነሩ ስም ከአንጾኪያ የቃኘው ከአንጾኪያ የቃው ገዥ ነበር። የእናቱ ስም ክሪስ ይባላል። እነርሱም ልጅ ሳይኖራቸው 17 ዓመት ኖሩ። ስለዚህም እጅግ እያዘኑ ክብር ይግባውና ወደ ጌታችን ይለምኑ ነበር። ከሌሎቶችም በአንዲቱ ለታግስጦስ ብርሃን የለበሰ ሰው ተገልጦለት እንዲህ አለው፣ የእግዚአብሔር ወዳጅ ወይ ሰላም ላንተ ይሁን። እነሆ ጸሎት በእግዚአብሔር ዘንድ ተሰምቷል። ሚስትም ወንድ ትወልድልሃለች፣ ስሙንም ብሶ ትለዋለች። እርሱም ለእግዚአብሔር ተመረጠ ዕቃ ይሆናል። እርሱም ደግሞ ክብር ይገውና ለክርስቶስ ምስክር ይሆናል፣ ብዙ ስቃይን መከራን ተቀብሎ የሰማዕትነት አክሊል ሊቀዳጃል ብሎ ነገረው። ከእንቅልፉ ነቅቶ ራእይ እንዳየ ለሚስቱ ነገራት። ከተጨቀነች በኋላ ጸንሳይን ቅዱስ ሚያዝያ አንድ ቀን ወለደችው። እውቀትን ጥበብን ፈሪያ እግዚአብሔር በማስተማር አሳደጉድ ሰባት ዓመት በሆነ ጊዜ ወደ አክሚም ዮሴፍ ወደ ሚባል አንድ አረጋዊ መምህር ላኩድ። በዚያም እየተባረከ ወንድሙ ጴጥሮስ ጋር በጸሎትና በጾም ተጠምዶ ድንቆች ታምራቶች እያደረገ ኖረ። ከዚህ በኋላ 27 ዓመት በሆነ ጊዜ የስዒድ መኮንን ወዳለበት ወደ እቃው ከተማ ወጣ። እርሱም ክርስቲያኖችን እያሳደደ ከእርሳቸውም ይገድል ነበር። ያን ጊዜ ክፉ ሰዎች ወደ መኮንን መጥተው ለቃል የማይታዘዙ ለአማልክት መስገድ እንቢ የሚሉ ሁለት ዲያቆናት አሉ ብለው እነዚያ የከበሩ አባ ቡሴና አባ ጴጥሮስን ከሰሷቸው። በዚያን ጊዜም እንዲያቀርቧቸው አዘዘና አቅርበ በፊቱ ያቆሟቸው ስለ ስራቸው መረራቸው መረመራቸው። ክርስቲያኖች እንደሆኑ ከቃላቸው ሰምቶ እንዲያስሯቸው አዘዘ። ከሶስት ወር በኋላም የእግዚአብሔር መልአክ ተገልጦላቸው እንዲህ የምስራች እኔ የምስራች የምናገር ገብርኤል ረዳታችሁና ነግራችሁ ዘንድ ወደ እናንተ ወደ እናንተ እግዚአብሔር ላከኝ። ስማ አጠራራችሁ በመታሰቢያችሁ ለዘላለም ይኖር ዘንድ አለውና አላቸው። አንተም ወደ አጀብሶ ታላቅ ተጋድሎን አንተ ይጠብቅሃል። ወደ እስክንድርያ ከተማ ሊሰዱህ አሏቸው ሊሰዱህ አላቸው። ከዚያ ወደ አንጦኪያ ወስደው በዚያ የምስክርነት ገድል ይፈጸማል። ከዚህ በኋላ መኮንን ከሆነ ቤቱ አውጥቶ ለጣኦት እንዲሰግድ አስገደደው። እንዲባለውን ጊዜ ከባላ ላይ አውጥተው በግንድ ውስጥ እጅግ እንዲጨምቁት ወታደሮችን አዘዘ። በዚያን ጊዜ የመላእክት አለቃ ቅዱስ ገብርኤል ወርዶ ግንዱን ሰብሮ ቅዱስ ብሰሙ በደበዳሰ አዳነው። ከዚህ በኋላ ወደ ወህኒ ቤት ጨመሩት። ከዚህ በኋላ ብዙ በሽተኞችን ፈወሳቸው። ዳግመኛም እንዲህ አዘዘ፣ ከወህኒ ቤት አውጥተው በመርከብ ሆድ ውስጥ አስገብተው አንገቱን በብረት ሰንሰለት፣ እጁንና እግሮችን እንዲሁም በብረት ማሰሪያ እንዲያስሩት እንጀራና ውሃ እንዳይሰጡት አዘዘ። እንዲሁም ሆኖ አስር ቀን ኖረ። ከዚህ በኋላ አውጥተው በፊቱ አቆሙት። ለአማልክቶች ስገድ አለው። እምቢ ባለውም ጊዜ ደሙ እንደ ውሃ እስኪፈስ ከባላ ግንድ ላይ አውጥተው አጥብቀው እንዲጨምቁት ሁለተኛ ዘዘ። እንዲንበርስ ላይ አድርገው በሆኒ ቤት አሰሩት። የእግዚአብሔር መልአክ ቅዱስ ገብርኤልም ደግሞ ተገለጠለትና፣ አይዞ መልካም ነገር ለነሰም ትፈጽም እኔ ካንተ ጋር እኖር አለው። አትፍራ አለው። ከዚህ በኋላ ወደ እስክንድሪያ ወደ ቁልቁል ቁልቁልያኖስ መኮንን ሰደዱት። እርሱም ስለ ስራው ሁሉ መረመረውና፣ ሕዋሳቱ ተቆራጦ እስኪወድቅ ድረስ ይደበድቡ ዘንድ አዘዘ። ሁለተኛ ዘይትን አፍስሰው በጆሮ በአፉ በደረቱ ላይ እንዲያፈሱት ሁለተኛም ዘይትን አፍልተው በጆሮ በአፉና በደረቱ ላይ እንዲያፈሱት፣ ጎኖችን በእሳት መብራት እንዲያቃጥሉት አዘዘ። ደግሞም በእሳት የጋሉ ብረቶችን ካሮችን አምጥተው ባይኖች ውስጥ አደረጓቸው። ሁለተኛም የእጆችና የእግሮችን ስሮች ሕዋሳቶችን ሁሉ እንዲነቅሉ አዘዘ። ይህን ሁሉ አደረጉበት። በዚያን ጊዜ የመላእክት አለቃ ቅዱስ ገብርኤል መጥቶ ሕዋሳቱን ሁሉ ፈወሰው። ከዚህ በኋላ አንጾኪያ ከተማ ደረሱትና ወደ ንጉስ ዲዮቅልጥያኖስ አቀረቡት። እርሱም በእሳት በአፈሉት በወይን በሙጫ ድፍድፍ በማቃጠል አሰቃየው። ከዚያም የመላእክት አለቃ ቅዱስ ገብርኤል አዳነው። ዳግመኛም በአንገቱ ከባድ ደንጊያ በሰንሰለት አስረ ወደ ባህር አንከባለው ግማሽ ስጋውን እንዲያሰጥሙት ግማሹን ግን እንዳያሰጥሙት አዘዘ። እነርሱም በባህሩ ዳርቻ ታላቅ ምሰሶ ተክለው በዚያ እንዳዘዛቸው አድርገው አስረው ተውት። በዚህም ስቃይ ከቀኑ እስከ ሰባት ሰዓት ዋለ። ያን ጊዜ መልአኩ አለቃ ቅዱስ ገብርኤል ፈትቶ አወጣው፣ እንደ ቀድሞው ጤነኛ አደረገው። ንጉሱ አይቶ አደነቀ። ሰያፊውንም ፈጥኖ አንገቱን እንዲቆርጥ አዘዘው። ያን ጊዜ አንገቱን ተቆርጦ በባህር ዳር ከምድር ላይ ጣለው። ስጋውንም አንስቶ ከቆረበት በተሰራ ጋን ውስጥ ጨመረው። ስጋውም ከራሱ ጋር ተገናኘችና እንዳልተቆረጠ ሆነ። ጋኑም በሃያ ቀን እ ጋኑን በሃያ ቀን እስኪ እስክንድርያ እስከሚደርስ ድረስ ሰው ሳይሸከመው ብቻውን የሚጓዝ ሆነ። የቧ ሀገር ሰዎችን በሰሙ ጊዜ መጡ ተሸከመው። በቧ ሀገር ካሉ ቤት ውስጥ አስገብተው ከአንድሙ ጴጥሮስ ጋር አቀበሩት። የሰማይቱ የአባብሶይ ረዴቱ በረከቱ በሁላችን ላይ ጽፍ ድርብ ሆኖ ይደር አሜን። ዳግመኛ በዚህ ዕለት መነኩሴ መነኮሲቷ ማርያ በሰይጣን ፈተና ወድቃ ምንኩስናዋን ጠላ፣ ሴት አዳሪ ሆነች። ጻድቁ አባ አብርሃምም እርሷን ለማዳን የምንኩስና ልብሳቸውን ለውጠው የወታደር ልብስ ለበሱ። አባ አብርሃም ወላጆቻቸው እጅግ ብዙ ሀብት ተውላቸው ያረፉ ቢሆንም እርሳቸው ግን ያንን ሀብት በሙሉ ለድሆች ለጦም አዳሪዎች ሰጥተው አንድ ሰሌም ብቻ ለራሳቸው ገዙ። በታላቅ ተጋድሎም ሆነው አስር ዓመት ተቀመጡ። ጳጳሱ የአባ አብርሃምን ጸጋ ተጋድሎ አይቶ ቅስና ከሾማቸው በኋላ አስተምረው እንዲመልሳቸው ወደ አረማውያን ዘንድ ላላኳቸው። አረማውያን ሲያስተምሩ ክፉ ሰዎች እጅግ አሰቃዩአቸው። በሕይወት እያሉን ቆፍረው ቀበሯቸው። ነገር ግን ጌታችን አዳናቸው። ከነርሱ ጋርም ሲጋደሉ አስር ዓመት ከኖር በኋላ ሁሉንም አስተምረው አጠመቋቸው። ወላጆቿ በ20 አመቷ የሞቱባት ማርያ የምትባል እህታቸውን እስከ 20 አመቷ ድረስ ፈሪሃ እግዚአብሔርና ትትናን እያስተማሩ በሚገባ አሳደጓት። ሰይጣንም አባ አብርሃምን ፈትኖ ሊጥላቸው ብዙ ጊዜ የሞከረ ቢሆንም እሳቸው ግን ሁል ጊዜ በትትና ያሸንፉት ነበር። አሁን ግን ሰይጣን ሌላ መንገድ ፈለገ። እሳቸው ቢያሸንፉት በእህታቸው በማርያ ላይ ሄዶ ማርያን ማሳሳት ፈለገ። በዚችን ብላቴና ላይ በቅናት ተነሳባትና በፈተና ጣላት። እሷም ከመነኮሰች በኋላ ከአንድ መነኩሴር ጋር በመዋደድ ንጽሕናዋን እንድታጣ አደረጋት። አባ አብርሃም በዚች ሌሊት ከይሲ ርግቧን ሲውጣት ከጥቂት ቆይታ በኋላ ከእግሩ በታች ሲተፋት በራእይ ተመለከቱ። ያቺ ዕለት እናታችን ማርያም ክብሯን አጥተ ያደረችባት ዕለት ነበረ። ሰይጣንም በፈተናው እንድትወድቅ ካደረጋት በኋላ ልብሰ ምንኩስናዋን ጥላ ወደ ሌላ ሀገር እንድትሄድ አደረጋት። አባታችንም እህታቸው ከቦታዋ ሲያጧት ደንግጠው ስለ እርሷ በልቅሶ እግዚአብሔርን ጠየቁት። ከወራትም በኋላ ያለችበትን ሰምተው የምንኩስና ልብሳቸውን ለውጠው የወታደር ልብስ ለበሱ። ፊታቸውን ተከናንቦ ማርያ ወዳለችበት ሄዱ። ሴተኛ ዳሪ ሆና አገኟት። እሳቸውም ለርካሽ ተግባር የሚፈልጓት መስለው ለአሽከሯ ብርና ወርቅ ሰጥተው ማርያ ወዳለችበት የውስጠኛ ክፍል ገቡ። በሩን ከውስጥ ከዘጉ በኋላ ራሳቸውን ገለጡላት። ወንድሟ እንደሆንም አወቀች። እርሷም ስታውቃቸው በዳ በጣም ደንግጣ እንደ በድን ስትሆን እሳቸው ግን ልጄ ሆይ አይዞች ከእግዚአብሔር በቀርከ ኃጢአት ንጹሕ የሆነ የለም እያሉ መክረው አጽናንተው በንስሐ እንድትመለስ ካደረጉ በኋላ በመጡበት ፈረስ ከኋላ አስቀምጠው ወደ ገዳም ወሰዷት። ማርያም ከበአቷ ገብታ ማቅ ለብሳ እየተጸጸተች ብርቱ ተጋድሎን ጀመረች። ሌትና ቀን እያለቀሰ ትሕርምትን በማብዛት በጾም በጸሎት እየተጋደለች አምስት ዓመት ኖረች። ቅዱሳን በፊቷ ቅዱሳንም በፊቷ ያለውን ብርሃን እያዩ እስኪደነቁ ድረስ ተጋድሏን ፈጽማ ነሐሴ አምስት ቀን በሰላም አረፈች አባ ብርሃንም በዘመኑ ሁሉ በጥርሱ ስቆ በከንፈሩም አልባሌ ነገር ተናግሮ ያውቅም ምክንያቱም ዘወትር የክርስቶስን ማም እያሰበ እንበው ያለማቋረጽ ሲፈስ ኑሮ በዚች ቀን አርፏል ዛሬ በወርሃዊ በዓላቸው መታሰቢያቸው ነው ከቅዱሳኑ ረድኤት በረከት ይክፈለን ዘአቅረብኩ ማኅሌተ አዘኪሬ አይላፈ ምለተጸምዱ ከዘልፈ